የ2017 የጋሞ ዞን የእግር ኳስ ክለቦች ሻምፒዮና መካሄድ ጀመረ። የጋሞ ዞን ስፖርት ምክር ቤት ከጋሞ ዞን ወጣቶችና ስፖርት መምሪያ ጋር በመተባበር ያዘጋጁት የ2017 2 ዓ ም የዞኑ የእግር ኳስ ክለቦች ሻምፒዮና ውድድር በአርባ ምንጭ ከተማ መካሄድ ጀምሯል። ዝርዝራለን የጋሞዞን ስፖርት ምክር ቤት ከጋሞዞን ወጣቶችና ስፖርት መምሪያ ጋር በመተባበር ያዘጋጁት የ2017 ዓ ም የዞኑ የእግር ኳስ ክለቦች ሻምፒዮና በአርባ ምንጭ ዩኒቨርሲቲ ስታዲየም አባያ ካምፓስ መካሄድ ጀምረዋል የጋሞዞን ምክትል አስተዳዳሪና የዞኑ ፐብሊክ ሰርቪስና ሰው ሀብት ልማት መምሪያ ኃላፊ አቶ መኮንን ቶንቼ እንዳሉት ስፖርታዊ ውድድሩ አምራችና ጤናማ ትውልድ ለመፍጠር ከፍተኛ አስተዋጽኦ አለው ውድድሩ ዞኑን የሚ ለተወክሉ ስፖርተኞች የሚመለመሉበት በመሆኑ በስፖርታዊ ጨዋነት መካሄድ አለበት ብለዋልም። በዞናችን ስፖርትን በተለይም የስፖርት ሻምፒዮናዎችን በወረዳ ደረጃ፣ በዞን ደረጃ፣ በክለቦች ደረጃ በተለያየ ጊዜ ስናደርግ መቆየታችን ይታወሳል። እነዚህ ስፖርተኞች እዚህ ቦታ ላይ ተወዳድረው ተጫውተው ወደ ቤታቸው እንዲመለሱ ብቻ አይደለም አላማችን ስፖርት ዋናው አላማ ራስን ከራስ አልፎ የወጣበትን ማህበረሰብ ከወጣበት ማህበረሰብ አልፎ ከፍ ስልም ወረዳውን ከዚያም ዞኑን የሚወክል ስፖርተኛን ማፍራትና በሂደትም በፖለቲካው፣ በኢኮኖሚው፣ በማህበራዊ ዘርፍ የራሱን የላቀ ድርሻና ኃላፊነት እንዲወጣ ማስቻል ነው። የጋሞ ዞን ወጣቶችና ስፖርት መምሪያ ኃላፊ አቶ ማዚ ሸቀኔ የውድድሩ ዓላማ በደቡብ ኢትዮጵያ ክልል የክልል ክለቦች ሻምፒዮና የሚሳተፉ ሶስት ክለቦችን ለመለየት መሆኑን ተናግረዋል። በደቡብ ኢትዮጵያ እግር ኳስ ክለቦች ሻምፒዮና ላይ ሶስት ክለቦችን አወዳድረን ያኝ ሶስት ክለቦች የተወዳደሩት እኛ ዞንን ወክለው በክልል ደረጃ የዞናችን ከፍታ። ክፍ የሚያደርጉትን ተወዳዳሪዎችን እዚል አወዳድረን የምን ለይበት ዋና መድረክ መሆኑንም በዚህ አጋጣሚ ለመግለጽ ይወዳለሁ። በመምሪያው የስፖርታዊ ተሳትፎና ውድድር ዳይሬክተር አቶ ህይወት በቀለ በውድድሩ ከጋሞ ዞን መዋቅሮች አስር ክለቦች መሳተፋቸውን ገልጸው ውድድሩም ለ15 ቀናት ይካሄዳል ብለዋል። የ2017 የጋሞ ዞን እግር ኳስ ክለቦች ሻምፒዮና ውድድር ዛሬ ተጀምሯል። የክለቦች ሻምፒዮና ውድድር ዋናው ዓላማ በደቡብ ኢትዮጵያ ክልል የእግር ኳስ ክለቦች ሻምፒዮና ውድድር ላይ ጋሞ ዞንን ወክለው የሚሳተፉ ከአንደኛ እስከ ሶስተኛ የሚወጡ ክለቦችን ለመለየት ነው። ከዛ በመቀጠል እርስ በርስ መስተጋብሩን ለማጠናከር ነው ዋናው ዓላማ። በዚህ ውድድር አስር ክለቦች ተሳትፈዋል። በሁለት ምድብ ተከፍሎ ነው ውድድሩ እየተካሄደ የሚገኘው። የጋሞ ዞን እግር ኳስ ፌዴሬሽን ፕሬዝዳንት ኮማንደር ረታ ተክሎ በበኩላቸው ውድድሮች በተሳካ መልኩ እንዲከናወኑ ለዳኞችና ለአሰልጣኞች ስልጠና በመስጠት የአቅም ግንባታ ስራ በመከናወን ላይ መሆኑን ገልጸዋል። እንደ ዞናችን አንደኛ የመጀመሪያ ደረጃ ዳኝነት የወሰዱ አሉ። ቀጥሎም እስከ ፌዴራል አልቢተር ደረጃ ድረስ ያሉ በርካታ ዳኞች አሉ። እነዚህን አሰልጥነናል። ስናሰለጥን ከኢትዮጵያ እግር ኳስ ፌዴሬሽን ጋር በመነጋገር ኢንስትራክተሮችን ከፌዴራል በፌዴራል ደረጃ ክልሉ ጋር በመነጋገር እንዲመጡ በማድረግ ሰፋ ያለ ስልጠናዎችን ሰጥተናል። ግን እንደ ዘንድሮ ያቅር ነው። በተለይ በእግር ኳስ ዳኞች የመጀመሪያ ዳኝነት ዙሪያም ተጨማሪ ስልጠና ለመስጠት ተዘጋጅተን ያለንበት ሁኔታ አለ። ከዚህ ባለፈ በተለይ ከዳኞችን ባለፈ ጥሩ አሰልጣኞች የእግር ኳስ አሰልጣኞች እንዲወጡ ሰፊ ዝግጅት አድርገን ከኢትዮጵያ የእግር ኳስ ፌዴሬሽንና የኢትዮጵያ እግር ኳስ ዳኞች ማህበር ጋር ተነጋግረን ቀጠሮ ይዘን አንዳንድ ዝግጅት ከጋሞ ዞን ወጣቶችና ስፖርት መምሪያ ጋር በመነጋገር ዝግጅት እያደረግን ያለንበት ሁኔታ አለ። በመክፈቻው መርሃ ግብር አርባ ምንጭ ዙሪያ ወረዳ ከአቢ ተስፋ ጋር ተጫወተው አቢ ተስፋ አርባ ምንጭ ዙሪያ ወረዳን ሁልን ለባዶ በሆነ ውጤት አሸንፏል።